አሰላሙ አሌይኩም ወረህማቱላህ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ፣ ሁላችሁንም ሰላም ብዬ ያለሁ ብያላችሁበት ሰላማችሁ ብዝዝት ይበል። ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክና ሼር አድርጉት ለብዙ ሰው እንዲደርስ። ውዶችዬ ዛሬ እንግዲህ ቀኑ ሐሙስ ወይም ከሚስት ጁን 26 2025 ነው ማለት ነው። ዛሬ ይሄንን ወርቅ ይዤላችሁ መጥቻለሁ። እዚህ ጋር የማሳያችሁ ያንገት ወርቅ ካራቱ 22 ካራት ነው፣ ግራሙ 14 ግራም ነጥብ 7 ነው ማለት ነው። ውድ ቤተሰቦቼ የግራሙ ሂሳብና ከመስንኤያ ጋር ዋጋው 5865 ሪያል ነው ማለት ነው። ከደሪባ ጋ ከመስነእያ ጋር የግራሙ ሂሳብ ባጠቃላይ ሁሉም ተደምሮ ዋጋው 6740 ሪያል ነው። እንግዲህ ያለ ደሪባ እና ከደሪባ ጋር ያለውን ባንድ እየነገርኳችሁ ነው። መግዛት የምትፈልጉ ልጆች ያው መግዛት ትችላላችሁ። ወርቁ የሚሸጥ ነው ማለት ነው። እንግዲህ ልዩነቱ ምንድነው? ለምሳሌ ያው እንደነገርኳችሁ ከመስነእያ ጋር የግራሙ ሂሳብ 5865 ሪያል ነው አልኳችሁ። ከደሪባ ጋር ደግሞ 6740 ሪያል፣ ከደሪባ ጋር የምትገዙ ማለት ነው። ልዩነት አለው፣ ያለ ደሪባ እና ከደሪባ ጋር ማለት ነው። ስለዚህ ወርቁን የምትፈልጉ ልጆች መጀመሪያ ኮመንት ቦታው ላይ ቁጥር አስቀምጥላችኋለሁ። በዚያ ቁጥር ደውላችሁ ወይንም ደግሞ በዋትሳፕ አናግራችሁ መግዛት ትችላላችሁ ማለት ነው። ውድ ቤተሰቦቼ ለምታበረታቱ በሙሉ እጅግ አድርጌ ያመሰግናለሁ። አሁንም ደግሞ ያው ከጎኔ መሆናችሁን እንዳትረሱ። ለብዙ ሰው እንዲደርስ ቪዲዮውን ላይክ አድርጉት፣ ሸርም አድርጉ ለየ ጓደኞቻችሁ። ሁላችሁንም ከልብ አመሰግናለሁ።